ሳይድ የልጆች የልጅህ ፎቶ የል ፎቶ የራስን ፎቶ አድርገህ በሶሻል ሚዲያ ላይ ይዘህ ታለቅሳለህ። እዛ ቦታ ላይ ደግሞ ሰው ትደባድባለህ። ለምን አንተ ያሉህን ነገር ለምን አሰራም? ለምን ያሉህን ነገር አሰራም? ሀ ለምን ለሳት ለምን ትደባድባለህ? እና ለማንኛውም ሰይድዬ ለምን ሰው ትደባደባለህ? የት ነው ያለው? ለምን ሰው ትደባደባለህ? አንተ ማለት ነው። ለምን ሰው ትደባደባለህ? ሰው መደባደብ ማለት ምን ማለት ነው? ሃ ለሰው ልጅ

ወትሮውንም እኮ ሀቅ እስካሁን ድረስ እኔ እኔ የራሴ ነው የምናገረው ሀቅ ነው። የኛ አጠቃላይ አማራ ሕዝብ ተደራቢ ሆና እንድትኖር አይፈልጉም። እንጃ አላውቅም እኔ በራሴ አይቼ አላውቅም። ባለሁለት አንድ ወንድ ልጅ ሁለት ሚስት ሸልቼ ነው ለድመት መሰጠለን በስነ ስርዓት አንዲቱን ታይመራ ሁለት ሴት ያቺ ዘት ተዘልበታለች ይቺ ዘት ተጨፍርበታለች ያቺ ዘተ ጥር ታየኝ እኮ ይሄናት የልጆቿን በነፃ ታሳልፍ ይሻላታል። ይችኛቱ አብረሃ ያለችው ቀውስ ምታሳጥገ ከቀውስም ቀውስ ሰው ላይ ዱላ የምታነሳ ባለፈ ባገደመው ዱላ የምታነሳ ስለሆነች ሀቅ እስከሆነ ድረስ እንትና ምን ሀ- ጣ ምን ሀቅ አሀ፣ አትፈልግህም ይቺ ሱማሊያ ማለት ነው። ልጆቿን ታሳድግበት፣ አንተ የራስህን ህይወት ኑረት፣ ደግሞ ከዚችኛ ጋር ማለት ነው ላስ አንተ ልቅ እልቅ። አሁን አማላጅ ሆነኝ ህዝቡን ብለህ የምትለምነው በቃ ልጆችን ታሳይ፣ እኔ እና ሚስትና ባልነትን ሁሉ ነገር ይቅርብ፣ ግን ልጆችን ታሳይ ብለህ እልቅ አማላጅ ገባ። ይሄ ይሻልሃል፣ ገባህ? ይሄ ይሻልሃል። አንተ እንደ ሌላ ሚስቶቼ፣ አንዴ እስቲ አንድ ንግግር ተናገር። ገባህ? ሰውም የሚያዝንለህ የሚወድህም፣ እንደ ራሴ እንደ ማንኛው እንደ ህዝብ ምናገርልህ ህዝብ የሚወድህ እንዴ፣ ለምን ይሄ ነገር እንደዚህ ይሆናል? ለምን ሰይድ እንደዚህ ይሰቃያል፣ ሰይድ ለምን እንዲህ አይሆን ብሎ የሚያዝንልህ ገባህ። በሻ ፎቶ አቀፍክ፣ እንጨት ላይ የተፈገፈገ ቀለም አቀፍክ፣ ሳምክ፣ ሰው ጠራህ ሀርክ ያደለ። አንተ ህይወትህን አጣጥምህ። ማናት ለእኔ ህይወቴ ቀጥ አርጋ የምትመራ ለእኔ ባለሁለት ሚስት ነው ብለው ዝና አለው መሰለኝ። እንዴ ምንም ዝና የለውም እኮ። ል ሀቅ ሀቅ ነው። እኔ በራሴ የሰማሁት እንትናነ አቡበክር አህመድ ነው። ሁለት ሚስት አለው ሲባል ሌሎች ማን ያለው አለ የተባለ እኔ አላቅም። አቡበክር ሚስት አለው እና ጓደኛዎች ናቸው ብቻ አሉ ነው ህይወትህን አጣጥመህን እሷ ደግሞ አንደኛ ይ ክርስቲያን ሰለምቴ ስለሆነች ክርስቲያኖች ስለ ዲኑ ይህንኑ ጎበዝ ናት፣ ጀግና ናት እንጂ ልምገርህ ትክክለኛ ሃይማኖት እስልምና ነው ብላ ስለገባችበት ስለዚህ በጣም አረናይጠዋነኝ እንጂ ጠበቅ ብላ የምታውቀውን ነገር የላትም ማለት ነው። ይህን ወንድ ሆ አንተ ታውቃለህ ለማንኛውም

ማንም አንተ ህይወት ውስጥ ገብቶ ሊያመሰቃቅ ለባቻለም። አንድ ማን አንተ ነህ። ህይወትህን ቀጥ አድርገህ ማናት? ለእኔ ሚስት ሆና የኔን ቤት፣ የኔን ጎጆ፣ የኔን ህይወት ማርታ የምትይዘው ሴት የቶኛዋ ናት? ሐያት ናት? ይችኛ የቶናት? ማናት? ብለህ አስተ አገናዝብ መጀመሪያ ማለት ነው። ከዛ ታገናዘብክ በኋላ ትገባበታለህ። ታርበሽ ግጡ ለሞላስ ከዛም በኋላ ገባ። አንደኛ ልጆችህ ይሄን ሀያ ይሄንን የምሰሩትን ቪዲዮ እየተቀባበላችሁ ነገጧት የሚያው ናቸው። ይሄ በእናንተ በእዚህ ድሜ ላይ እንዳላችሁ እናትና አባቶቻችሁ እንደዚህ አሰቃይተዋችኋል። እናታችሁ እንደወንድ እንዴ ሴትን አሳድጋችሁ አለች። ለአንተም ስም አይደለም። በተለይ ትንሿ ልጅ ገና ሁለት ወሯ ነው ትለያት ብልሃል። ሀያ ይኖርልሽ ሀያ ይኖርልሻል። በተለይ ማለት ነው እንደራሳችን እንደምታውቀው እንግዲህ ሀያ ትኖርናለች። ስልሳ ሴት ብሰበስብ ለአንተ ስልሳ ሴት ምንም ቁም ነገር ነው። ወንድ ልጅ ጀግንነቱ ይህ ቤቱና ልጆቹን ሰጥ ለጥ አድርጎ መርቶ የሚይዝ ነው። እንኳን አንተ አይደለህም፣ የአርባ ሀገር ሰራንቲው አይደለህም፣ የወርድም ወስተኛውን ባለ ሁለት ሚስት አይደለም። አምስት ሺህ ስድስት ሺህ እየበላ በወር ማለት ነው ገባህ። መቶ ሺህ ይሄን ያህል እየበላ ባለ ሁለት ሚስት አይደለም። እራስህን እራስህን ገንዘብ አድርገህ የወለደችውን ይዘህ ያችን አስወርቅተህ የመኖር እድልህ ያንተ ነው ነው። እኛ ምክር የምንሰጥህ፣ አሁንም ቅድም የሚያረባ አገር ሴት ይሄንን ነው የሚልህ። አንተ ደግሞ ለምን ይሄን እሉኛል? የሚባል አለ። የቸክለሮክሶ ለህራዚም ቤቱን ዶሮ ዶሮ እንቁላል እንቁላል አድረጉት፣ ቤቱን ሙሉ ለሙሉ ወላ ባጥቦ መንበሉ እና የኔ ወንድምዬ እየሰሄድ ኔ እንደማንኛውም ማንኛውም ህዝብ እንደማንኛውም ማንኛውም ወንድ ምክር ምሰጥር የቀልዱ ቀልድ ነው። ማቄን ትቀጃለሽ አላቅራሪሁ ቀልዱ ቀልድ ነው። ማቄን ትቀጃለሽ ለልጆች ለወደፊቱም ልጆች ከፍት ይሉ አባታችን እንዲህ አድርገህ እናታችንን በለዋላ፣ አግብታት አሰቃይታት፣ ይህን ማለታቸው አይቀርም። ገባህ? ሴት ልጅ ለአባቷ ትባላለች እንጂ ሁሉም ሴት አይደለም። ማወቅ ምን ይሁን ምንም፣ ይህም ምንም። እኔ ወደዋለሁ፣ አባቴን በጣም ነው የምወደው። እሱንም ግን ፍቅር የሚያደላው ለእናቴ ነው። ያኔ ድኑንም ጠበቅ አድርጌ ባልነግርህ ባላቀው እንዲ ማንኛውም ሰው እንደምሰማው ከሆነ ገባህ። ከትናትና ታባትህ ተባሉ ነብዮቻችን ተባሉ እናቴ አሁንም እናቴ አሁንም እናቴ በሶስተኛው አባቴ ብሏል። ለምንድን ነው አንተ አባት ብትሆን? ይኸው ምንም ያረክላቸው ነገር የለም አረ አድርጋ ብትቸገርም ምንም፣ ብትል ምንም፣ ብትሆን ምንም እናትም ውጭ ጫይዛ ላይ ልጇን በጠሷ ገባ። ይሄ ነው፣ እኔ አላውቅም። የአረብ ሀገር ህይወት ይሄና ይሄ ነው። መጨረሻ አያምርም። እያያችሁ አግቡ፣ ሴቱ ማንኛችሁም፣ እኔ በክልላችሁ ላይ አግቡ። እኔ ሙች ዘረኛ ሊሁኝ አይደለም፣ ሙች ይሄ ነው ብዬ አይደለም።

ምን እንዳበደ ውሻ ትዘላለህ? ወዲያ ወዲህ ብሬ ዋዝ ተሸክመህ ለሰው ምንነትን ታሳየዋለህ? እንጨት ነው ብረት፣ እንጨት ቀለም ተለቅልቆ ነው ብሬ ዋዝ ነው። እናውቃለን፣ ማንኛችንም የማንኛችንም የአረብ ሀገር ሰዎች ይሄ ብሬ ዋዝ አላቸው። የፎቶ ብሬዋዝ ምን ያደርጋል? ምንም የምንጠቅመው ነገር የለም ባህ። ስለዚህ ለው ሰማት ታላቅ ተስቶ ነው ይሄ ነገር የኔ እናት ይቅርታ ብለህ በስነ ስርዓት በህግ ላይ የዛችን ኒካ አውርደህ እችን ጣጣ ለህ ብትይዝ ይሻልሃል። ነገሳ ሀዩዬ፣ ሀዩዬ፣ ሀዩዬ ሚስቶቼ። ወላሂ የሆነ ሴትዮ ትናንት ሁለታ እዛ እርኩብ ቤት ታወራ ነበር።

ይቺ ልጅ ልጆቿን ታሳድግበት ልጅ ይዛት አንዱ ሀገር አንዱ ሀገር ትትዘል ልጆቹ አንድን ነገር እንዳይገጥምባት አቅፍ ድግፍ አድርጋ ልጆቿን ታሳድግ። ተው በሉት። እንዳበደ ውሻ ዘምጡል፣ ዘምጡል፣ ዘምጡል፣ ዘምጡል፣ ዘምጡል፣ ዘምጡል፣ ዘምጡል። ቀሽቃዣ ወንድ ልጅ ማለት ኮስተር ብሎ አንድን አላቅም

ለምን አንዲት ሴት ልጅ ለምን እንደዚህ ሆና ልጅ ብላ ትንከራተታለች በማለት ነው እንጂ ለሌላ ነገር አይደለም። ቤት ለቀይር ነው አለች። ለምን እያስፈለኩ ስለሆነ ስላወቀችበት ነው። ለምን ይሄ ነገር እስከሚሆን ድረስ ለምን አንተ ለራስህ ኢሉኝ ታለህ ኢሉኝ የለህም ኢሉኝ ይኑርህ ለልጆችህ እነልጆች አንዱ ሰፈር አንዱ ሰፈር ታንድ ኮሲ አንዱ ኮሲ ስትሄዱ ቢታመሙ ከእናንተና እናንተ ናችሁ የምትጎዱት። አንድ ችግር ቢገጥምባችሁ በልጃችሁ ላይ እናንተና እናንተ ናችሁ የምትጎዱት። ምንም ሌላ ነገር አትጠቀቁም። ይሄን ያለኝ ዛሬ እህቶቼ ወንድሞቼ፣ ለአላህ ብዬ እወዳችኋለሁ። ለአላህ ብላችሁ አውፍ በሉኝ አፍበት የሌላ ብያለሁ። እህት ወንድሞቼ ሁላችሁ በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሁ ወበረካቱ።